ሰላም ጤና ይስጥልኛ፣ ጎራ ቤተሰቦች እንዴት ናቸው? በዛሬ ቪዲዮ ላይ ይዤላችሁ የመጣሁት እንዴት አድርጋችሁ አሊኤክስፕረስ ላይ አድሬሳችሁን ማስገባት እንደምትችሉ ና አድሬሳችሁ ላይ ማስገባት ያለባችሁ ኢንፎርሜሽኖች ምን ምን እንደሆኑ እነሱን እንዴት በቀላሉ ማግኘት እንደምትችሉ ይሆናል ማለት ነው። ሶ እንደዚህ አሊኤክስፕረሳችሁ ላይ ሎጊንግ ካደረጋችሁ በኋላ እዚህ አካውንት የሚለው ወይም ስማቸው ያለበት ጋር ትመጡና ሴቲንግ የሚላለ እሱ ጋር ትገባላችሁ ማለት ነው። ሶ ሴቲንግ የሚለው ጋር በመገቡበት ሰል ላይ እዚህ ጋር ነው እንደዚህ የሚወስዳችሁ ሲምፕሊ መታችሁ፣ እዚጋ ሼፒንግ አድሬስ የምትለዋን ክሊክ ታደርጋላችሁ ማለት ነው። ሶ እዚህ ጋር ችን ክሊክ ካደረጋችሁ እና እንደዚህ ከገባችሁ በኋላ አሁን ሬዲ እኔ ጋር እንደምታዩት ያስገባሁት ኢንፎርሜሽን ስላለ እንደዚህ ያመጣል። እናንተ ጋር ግን የሚያመጣው ልክ እንደዚህ አድርጎ ነው ማለት ነው። ሶ እንደዚህ ሲያመጣላችሁ ካንትሪ ወይም ሪጅን የሚለው ጋር ኢትዮጵያ ላይ ከሆናችሁ ኢትዮጵያን ታስገባላችሁ። ሌላ ሀገር ላይ የሆናችሁ እያያችሁ ያላችሁ ሰዎች ከሆናችሁ ደግሞ ሲምፕሊ እዚጋ መምረጥ ነው ማለት ነው። ሶ ሀገራችን ከመረጣችሁ በኋላ እዚጋ ኮንታክት ኢንፎርሜሽን የሚለው በጣም ኢምፖርታንት የሆነ ኢንፎርሜሽን ነው። እዚጋ የምታስገቡት ትክክለኛ መሆን መቻል አለበት። ለምሳሌ አሁን እዚጋ ያስገባችሁ ስም የእናንተን ስም ካልሆነ እቃው በሚመጣላችሁ ሰዓት ላይ ሄዳችሁ ልትወስዱ ስትሉ መውሰድ አትችሉም ማለት ምክንያቱም መታወቂያ አምጡ ትባላላችሁ። የእናንተ መታወቂያ ላይ ያለው ኢንፎርሜሽን እና እዚህ ጋር ያለው ይለያያል ማለት ነው። ስለዚህ እንደዛ እንዳይሆንባችሁ እዚህ ጋር ትክክለኛ የእናንተን ስም ታስገባላችሁ። ስለዚህ አሁን ለምሳሌ በራሴ ከሆነ ማድረግ ይህንን ልክ እንደዚህ እንደምታዩት እስራት ታደሰ ብዬ ያስገባለታሉ ማለት ነው። እነዚህ ኦልሬዲ ሴቭ ያደረግኳቸው ኢንፎርሜሽኖች ስለሆኑ የገቡት እንመጣባቸዋለን። ከዛ ቀጣይ ደግሞ እዚህ ጋር ያለው ስልክ ቁጥር ነው ስልክ ቁጥራችሁም ትክክለኛ ያስገቡ። በኋላ እቃ ሲደርስላችሁ ወይም ከእቃ ጋር የተገናኘ ማንኛውንም ችግር ሲኖር ኮንታክት ሊያደርጓቸው የሚችለው እዚህ ጋ ባለው ስልክ ቁጥር ነው። ምክንያቱም ፓኬጅንጉ ላይ እቃው ሲመጣ እዚህ ጋ አሁን ስክሪን ላይ እንደምታዩት ማለት ነው፣ እዛ ፓኬጅ ላይ የምትለጥፋዋ ላይ ያለችው ኢንፎርሜሽን እሱ ላይ ስልክ ቁጥራችሁ ስላለ በዛ ነው የእናንተ ዕቃ መሆኑ የሚታወቀው ና የሚደወልላችሁ ማስነቃችሁ መጥተዋል ወይም ግብር አለው ግብር ክፈሉ የምትባሉት ማለት ነው። ስለዚህ ይሄም በጣም ኢምፖርታንት ነው የምታስገቡት ኢንፎርሜሽን ስልክ ቁጥር ማለት ነው። ሶ ጋር በመቀጠል ደግሞ እዚህ ጋር እንደምታዩት አድሬስ የሚል አለ። አድሬስ የሚለው ስር ላይ ያሉ እነዚህ ኢንፎርሜሽኖች ደግሞ በተጨማሪ በጣም ኢምፖርታንት የሆኑ ነገሮች ናቸው፣ መሳሳት የለባቸውም። እስፔሻሊ ደግሞ እዚህ ጋር የምታቸው ከታች ያሉ ሶስቱ በጣም ኢምፖርታንት ናቸው። ሶ እዚህ ጋር የምታስገቡት ኢንፎርሜሽን በጣም መጠንቀቅ ይኖርባቸዋል ማለት ነው። እዚህ ጋር አንድ በጣም ተደጋጋሚ ጊዜ የምንጠይቁት ነገር ፒኦ ቦክስ ግዴታ ነው ወይ? አይደለም በቃ አሊኤክስፕረስ ላይ ቃዞ ለመቀበል ፒኦ ቦክስ ባዶ ቢሆንም ምንም ችግር የለውም። ምክንያቱም እቃው ሲጀመር እናንተ ፒኦ ቦክስ ወይም ሳጥናችሁ ውስጥ ገብቶ አይቀመጥላችሁም ሄዳችሁ ፈርማችሁ የሆነ አምሳ ብር ምናምን ከፍላችሁ የምትወስዱ። ስለዚህ ፒኦ ቦክስ ኖረ አልኖረ ማተር አያደርግም። ይልቅስ ማተር የሚያደርገው እዚጋ የምታዩት ይህ 1000 ተብሎ የተሞላው ፖስታል ኮድ ወይም ዚፕ ኮድ ይባላል። ሌላ እዚጋ የምታስገቡት ከተማውና ክፍለ ከተማ እዚጋ የምታስገቡት ጋር እነዚህ ኢንፎርሜሽን ናቸው። በተጨማሪ ደግሞ እነዚህ ሁለቱ በጣም ኢምፖርታንት ናቸው፣ ማች ማድረግ አለባቸው። ኦኬ። ስለዚህ ለዚህኛው ዙር ለምታዩ ታኔ ይንን አድ ለማድረገው ላሳያችሁ። ለምሳሌ ሲምፕሊ ፒኦ ቦክሲን አጥፍቼ አድ እናደረገዋለን ማለት ነው። ኦኬ። ሶ አንዱ ይሄ ነው። ሌላ እዚህ ጋር ስትሪት አድሬስ እየፈለጋችሁ ያላችሁ ልጆች ሽጠ እየቃችሁኝ ነው። ባለፈው በሰራሁላችሁ ቪዲዮ ላይ ሲምፕል ነው። በቃ በቃ ላሉ ጉግል ማፕ ላይ ተመጡና ከዛ ጉግል ማፕ ላይ ከመጣችሁ በኋላ ከተማችሁ ጋ መሄድ ነው። ከዛ ከተማችሁ ላይ ከሄዳችሁ በኋላ አዲስ አበባ ላይ ነው እንደምታዩት ሃይለው ስለዚህ አካባቢያችሁን መፈለግ ነው። የት ክፍለ ከተማ ነው የምትኖሩት የሚለውን መፈለግ ነው። ለምሳሌ አዲስ አበባ ከሆነ አዲስ አበባ፣ ሌላ ቦታ ላይ ከሆናችሁ ሌላ ቦታ ላይ። ከዛ ደግሞ አዲስ አበባ ላይ ሆናችሁ ደግሞ ክፍለ ከተማ ለምሳሌ ቦሌ ከሆነ ወይም ቦሌ ቂርቆስ ከሆነ ቂርቆስ እያደረጋችሁ መፈለግ ነው ማለት ነው። ለምሳሌ አሁን ቂርቆስ ከሆነ የምትኖሩት ቂርቆስ ጋር እንደዚህ መታችሁ አካባቢውን በረምብ ማየት ነው የእናንተን ቦታ ታፈለጋችሁ ስትሪቶቹ እንዲቀረብ ስትሏቸው ስትሪት ላይ እንደዚህ አድሬስ ያመጣላችኋል ወይም የስትሪት ኔም ያመጣላችኋል ማለት ነው። ኦኬ ሶ ለምሳሌ አሁን ለዚህ ኤግዛምፕል ይሄው እንደምታዩት እዚጋ ደንበል ሲቲ ጋር እንደዚህ ብንኖር እንደምታዩት ኮንጎ ስትሪት የሚላለ ማለት ነው። ሶ እዚህ አካባቢ የምትኖሩ ሰዎች ከሆናችሁ ኮንጎ ስትሪት ብላችሁ ነው የምታስገቡት ማለት ነው። ሶ እዚጋ ይህን የምታትረ አንዳ ስትሪት ያልኩትን እናንተ ኮንጎ ስትሪት ትላላችሁ። ሲምፕል ሶ ከዛ በመቀጠል እዚህ ጋር ቦሌ ነው የምትኖሩት ከሆነ ቦሌ ትላላችሁ። ከቦሌ ውጭ ከሆናችሁ ደግሞ ቦሌ ወይም ስቴት ወይም ክፍለ ከተማ የሚባለውን ኢንፎርሜሽን ነው እዚህ ጋር የምታስገቡት ማለት። ለምሳሌ ቀደም ቂርቆስ ያለያየ ነው። ቂርቆስ ከሆናችሁ ቂርቆስ ትላላችሁ ማለት። ለምሳሌ እኔ ቦሌ ስለሆንኩ ቦሌ ያልኩት ማለት። ኦኬ እዚህ ጋር ደግሞ ሲቲ ነው። አዲስ አበባ ላይ የምትኖሩ ከሆናችሁ አዲስ አበባ ማለት አለባችሁ። ሐዋሳ እየኖራችሁ አዲስ አበባ አትሉም። ወይም ደግሞ አዳማውናችሁ ሆናችሁ እዚጋ አዲስ አበባ አትሉ። እኛ ጋር ያለን ነገር ስላያችሁ ይህ አዲስ አበባ ስላለ እናንተም አዲስ አበባ መሆን አለበት ማለት አይደለም። ስለዚህ የምትኖሩበትን ከተማ ነው እዚጋ የምታስገቡት። ይሄ በጣም ኢምፖርታንት ነው፣ አለዚያ እቃው እናንተ ጋር ይመጣ። ከዛ ደግሞ በመቀጠል እዚጋ ጋር የምታስገቡት ከተማ አለ። ይህ የምታስገቡትን ከተማ ሰፖርት የሚያደርግ ምን ማስገባት አለባችሁ? እዚጋ ዚፕ ኮድ ማስገባት አለባችሁ፣ ወይም ፖስታል ኮድ ማለት ነው። ኮሚኒኬት የሚያደርጉት በዚህ ስለሆነ ማለት ነው። እዚጋ ባለው አዲስ አበባ ስላላችሁ ብቻ ሳይሆን ፖስታል ኮዱ በጣም ኢምፖርታንት ነው። በኋላ ቋ ፓኬጁ እኛ ሀገር ላይ ጉምሩክ ከገባ በኋላ ፖስታል ኮዱን እያየው ነው ዲስትሪቢዩት የሚያደርጉት ማለት ነው። ስለዚህ በቃ የግዴታ እዚህ ጋ የምታስገቡት ኢንፎርሜሽን ከዚህ ከተማ ጋር አንድ አይነት መሆን አለበት። ሶ አዲስ አበባ ያው ይታወቃል፣ ቀላል ነው። ሌላ ከባባር ቦታ ላይ ያለን ልጆች ምን እናድርግ የሚል ነገር ጠይቃችሁኛል። ሶ እናንተ ደግሞ ሲምፕሊ ምንድነው የምታደርጉት ይህን ኢንፎርሜሽን ሼር አደርጋችኋለሁ፣ ፒዲኤፍ ነው። ቴሌግራም ቻናላችንን ጆይን አድርጉ። እዚህ ላይ አስቀምጥላችኋለሁ፣ ልክ ይህን ቪዲዮ እንደለቀኩት ማለት ነው። ሶ እዚህ ጋር ትመጡና የእናንተን ታያላችሁ። ለምሳሌ ሪጅን ወይም ዞኑ በዚህ ማግኘት ትችላላችሁ። አዲስ አበባ ላይ የሆናችሁ ልጆች ከሆናችሁ እስከ ለምሳሌ ኦሮሚያ ሰሜን ሸዋ ድረስ ያላችሁ ሰዎች አንድ ሺህ ነው የምትጠቀሙት። ስለዚህ እዚህ ኤሪያ ውስጥ የሆናችሁ ልጆች አንድ ሺህ መጠቀም ትችላላችሁ ሲምፕሊ ማለት ነው። ሶ ሎካሊቲ ወይም ኤሪያ የሚለው ጋር ደግሞ ምኑን ታገኙታላችሁ? ከተማዎቹን ታገኙታላችሁ። ስለዚህ እዚህ ጋር ታያላችሁ ለምሳሌ ሰንዳፋ አካባቢ የሆናችሁ ልጆች ካላችሁ ስቲል እናንተ በአንድ ሺህ ነው የሚጠቃለለ ወይም በአዲስ አበባ ነው የሚታሰበ። ስለዚህ ፖስታል ኮዳችሁ አንድ ሺህ ሆነና እዚህ ጋር የምታስገቡት ሎካሊቲ ወይም ኤራ ጋር ሰንዳፋ የሚለው ጋር ሰንዳፋ ታደርጋላችሁ። አዲስ አበባ አትሉ ማለት ነው። ኦኬ። ስለዚህ አንድ ሺህ ተብሎ አዲስ አበባ ለሁሉም አይሞላም ማለት። ስለዚህ እነዚህ ነገሮች በትኩረት ተመልከቱ። ሌላ ደግሞ እዚህ ጋር እንደምታዩት እራሱ አዲስ አበባ ላይ ሆኖ አዲስ አበባ የማይሞላበት ጊዜ አለ። ለምሳሌ አለም ገና አዲስ አበባ ውስጥ ነው አይደለም የሚባለው፣ ግን እንደምታዩት አዲስ አበባ ዞን 2 ተብሎ ነው የሚጠቃለለው። እንደገና ደግሞ ኮዱ ይለያል፣ 1150 ነው። ስለዚህ አለም ገና ያላቸው ልጆች ከሆናቸው አንድ ሺ ብላችሁ አትሞሉ ማለት፣ እዚህ ጋር የምታዩትን ኢንፎርሜሽን ነው መሙላት ያለባቸው። እዚህ እነዚህ ኢንፎርሜሽኖች የሁሉንም ሼር አደርጋቸዋለሁ። እዚህ ጋር በእርግጠኝነት የእናንተን ታገኙታላችሁ ብዬ አስባለሁ። ለምሳሌ እንደምታየው ድሬዳዋ ላላቸው ልጆች 3 ወይም ደግሞ 320 ብላችሁ ነው የምትሞሉት። እዚ ጋር በሚጻፈላችሁ እዚጋ በመታየት ኢንፎርሜሽን የእናንተን ስፔሲፊክሊ መምረጥ ይኖርባቸዋል። ስለዚህ እነዚህን ነገሮች በጥንቃቄ ወስዳችሁ እዚ ጋ ዚፕ ኮዱ እና ከተማው ጋር የምትሞሉ ከሆነ እቃችሁ ያለምንም ችግር ይደርሳል፣ ያለምንም ፒኦ ቦክስ ማለት ነው። ግልጽ ነው። ሶ እነዚህን ካደረጋችሁና ከሞላችሁ በኋላ እዚ ጋር ሴት አስ ዲፎልት ሺፒንግ አድሬስ የሚል አለ። ለምሳሌ እንደዚ። ይህን ነገር የምትጠቀሙት ለምንድን ነው? አሁን እኔ ሁለተኛ አድሬስ ነው እያስገባ ያለሁት አይደለ? ይህንን አድሬስ እንደ ዋነኛ መጠቀም ከፈለግኩኝ እዚህ ጋር ሴት አስ ዲፎልት ሺፒንግ አድሬስ የምትለውን ክሊክ ማድረግ ነው ማለት። ይህንን ካደረግኩትኝ ወደዚህኛው ይቀይረዋል። ግን ይህን ለእናንተ ኤግዛምፕል ነው ማሳየው። ፕላስ ምንም የቀየርኩት ኢንፎርሜሽን ስለሌለ ምን አላደርግም። ይህንን ኮንፊርም ብዬ ሴቭ አላደርገውም። እናንተ ግን በቃ ኮንፊርም ብላችሁ ሴቭ ማድረግ ነው ማለት ነው። ዛት ሴት። ሌላ ምን የሚከብድ ነገር የለውም ማለት ነው። ግልጽ ነው ጋይስ። በተጨማሪ ደግሞ ያለፈው ቪዲዮ ላይ አንድ የሆነ ነገር ሼር አድርጌያችሁ ነበረ። እሱንም ትራኪንግ አድሬስ እንዴት ማድረግ እንደምችሉ ነው። ዌብሳይቱ ይሄ ነው። ሊንኩን ከታች ዲስክሪፕሽን ላይ ያስቀምጥላችኋለሁ። በስነ ስርዓት ከጻፋችሁት ይሰራል። ይኸው አሁን እንደምታዩት እምቢ ያለን ላላችሁ ልጆች ነው፣ ይሄን ላስት ላይ ማሳያችሁ። ይሄ ይሄ አድሬስ አሁን አዲስ ያዘዝኩትን እቃ ነው። ለምሳሌ ትራክ ፓኬጅ ላይ ባለውና እንደምታዩት አሁን ኦልሬዲ የመጣ ነው። ማርች 28 ድረስ ይደርሳል። ዛሬ ማርች 28 ነው። ሶ no, so, ኦልሬዲ በቃ ወደ አዲስ አበባ እየመጣ ነው። ሼፕቱ አዲስ አበባ እየመጣ ነው። የነዚህ እቃ ሪቪዎች ደግሞ በሚቀጥለው ቪዲዮ ላይ የማሳያቸው ይሆናል። እስከዛ ግን ከዚህ በፊት ያዘዝኩትኝ እቃ ከዚህ ቪዲዮ መጨረሻ ላይ አሁን ይመጣላቸዋል። እሱን ተመልከቱና ዛሬ ደግሞ አንዳንድ ዲቴይሎች ማየት ትችላላችሁ። እንዲሁም ደግሞ የዛ ቪዲዮ መጨረሻ ላይም ደግሞ ጋብዛችኋለኝ። ሙሉ ስቴፕ ደግሞ እንዴት ከአካውንት ክሬት እንደሚደረግ እና የመሳሰሉትን ኤቭሪቲንግ ሙሉ ስቴፕ ከአስከፈ የሚል አለ። እሱንም ማየት ትችላላችሁ ማለት ነው። ስለዚህ ጋይስ ይህን ይመስላል። በዚህ ቪዲዮ ላይ ይላችሁ ሰጥቻችሁ የመጣ ስለተከታተላችሁኝ በጣም አድርጌ አመሰግናለሁኝ። እንደዚህ አይነት ቆንጆ ቆንጆ ቪዲዮዎች እንዲደርሷችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ይሄ ቪዲዮ በጣም ጠቃሚ ነው፣ ወደነዋል ብላችሁ ካመናችሁበት ደግሞ ሌላም ሰው እንዲያግዝ እንዲረዳ ሼል አድርጉ እላለሁኝ። በድጋሚ በጣም አድርጌ እያመሰገንኩኝ ቻው።